ኢትዮጵያ በማልቀስና እንባ በማፍሰስ ውድድር አንደኛ ወጣች። ኢትዮጵያ በዓለም ደረጃ በማልቀስ ተወዳድራ አንደኛ ወጣለች። በነገ ተመልከቱት። ይሄንን ፎቶ ሁላችሁም ተመልከቱት። ይህ ድረስ ለችግኝ፣ ለአትክልት እና ለፓርክ ለምትጨነቀው ጠቅላይ ሚኒስትራች ይህንን ምስል በደንብ ተመልከቱት። እንግዲህ እኛ አባታችን ማለት ነው፣ የሀጅ ኡመር ሙፍቲ የቀብር ሽኝ ስነ ስርዓት ላይ ተገኝተው እንደዚህ ሲያ ነው፣ ቦታ ይተዋል። ሰላም ሰላም፣ ጠና ሲጥልኝ ውድና የተከበራችሁ የንቅሆን ሚዲያ ቤተሰቦች፣ እንደምናላችሁ፣ እንደምትቀያችሁ እኔ አለሁ፣ እግዚአብሔር ይመስገን። ያላችሁበት ሰላም ክርስቶስ ይብዛላችሁ። የትወዳችሁ ውድ ቤተሰቦቻችን፣ በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁ። በዚህ ቪዲዮ እንግዲህ የምንመለከተው በትናንትና እለት እንግዲህ በሀጂ ስርአተ መቃብር ላይ የታየው የአባታችን ብጹዕ ቅዱስ አቡነ ማትያስን ሲያለቅሱ የሚታየው ምስል መላው ኢትዮጵያን ህዝብ ትኩረት ስቧል፣ አነጋጋሪ ሆኗል። ፍቅር እስከ መቃብር ሲሉ ምሳይ መወለታል። እውነት ነው ይገባዋል ብዬ አስባለሁ። እና በዚህ ምስል የተሰጡ ሀሳቦችን የማስደምጣች ይሆናል። በተጨማሪ እንግዲህ በተቀበሩበት ስፍራ ላይ አለስማማት እያየ እንገኛለን። እንግዲህ በዚህ ዙሪያም የተነሱ ሀሳቦች አሉ፣ አብረን የምናያቸው ይሆናል። ሌላኛው አነጋጋሪ መረጃ እንግዲህ ደግሞ ኢትዮጵያ በማልቀስ አንደኛ ወጥታለች እየተባለ ንገ ኢትዮጵያ በማልቀስ አንደኛ ወጣለች እየተባለ እየተነገረን ይገኛል። እና እና የመረጃ እውነት ምንድን ነው፣ የመረጃው ምንጭ የሚለውን ከየት ነው የመጣው የሚለውን እናያለን። በቅድሚያ ግን ከዚህ ቪዲዮ እንጀምር። ሁላችሁም ቪዲዮ ላይክ እያደርጋችሁ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ማለትም ገና ዛሬ የመጣችሁ ከሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። እስኪ ከዚህ ቪዲዮ እንጀምር። ተመልከቱት። ይህንን ፎቶ ሁላችሁም ተመልከቱት። የብፁ አባታችን የአቡነ ማቲያስ በተቀዳሚ ሀጂ ሙፍቲ የቀብር ስነስርዓት ላይ ያነቡት እምባ ነው። በአሁኑ ሰዓት ቲክቶኩን ሶሻል ሚዲያውን አጥልቅልቆታል። አንዳንድ ግን ሙስሊም ነኝ ባዮች ግን ሙስሊም ያልሆናችሁ እስልምናን ማትወክሉ ሰዎች በተቀዳሚ ሀጂ ሙፍቲ ሞት ስትስቁ፣ ስትሳለቁ ነበር። እስልምናን አትወክሉ። እኛ በእምነታችን ባይመስሉንም የሰላም አባት ናቸው። በሞታቸው ኦርቶዶክሲያን በጠቅላላ ምድር በጠቅላላ አዝናለች። ይህንን ምስል በደንብ ተመልከቱት። እንግዲህ እኛ አባታችን ማለት ነው የሀጅ ኡመር ሙፍቲ የቀብር ሽኝ ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ። ሁላችንም ብፁዕ ቅዱስ አቡነ ማትያስ ረጅም ዕድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገፄ ላይ እንዲቀመጥ ስለፈለግኩ በጣም ስለወደድኩት ነው የመጣሁት። መልካም ምሽት። ትናንትና በከባድ ጥልቅ ዘን የተሞላው የአባታችን የአቡነ ማትያስ ፎቶ በሶሻል ሚዲያ ሲዘዋወራየውና ኮሜንት ሴክሽኑን ገብቼ አየሁት። ኮሜንት ሴክሽኑ ላይ አብዛኛውን ያሉት እንግዲህ ህዝበ ሙስሊሞች ናቸው፣ እና ኮሜንታቸው ለህካ ኦርቶዶክሶች ከልባቸው ይወዱናል የሚል ኮሜንት ነው ያለው። በጣም ሰርፕራይዙ ነው፣ ተደንቀው ምናምን። እኛ እናንተን ልንጠላ የምችልበት በቂ ምክንያት የለንም። ምናልባት የእኛ እምነት ተከታይ ስላልሆናችሁ ኖ በእኛ እምነት በይዘው ወይ አንድ ሰው ሃይማኖቱ ይሰበከዋል፣ ከፈለገ ይቀበላል ካልፈለገ አልፈለገም ነው። ቅጣቱን ከዛው ከፈጣሪ ይቀበለው እንጂ እኛ በግድ ይህን እምነት ካልተቀበልክ የምንገርፍበት፣ የምንሰዋበት፣ የምናሳድድበት ምንም አይነት ምክንያት የለንም። ሃይማኖታችን እንደዚ አይሰጥክም። በቃ ክርስትና ፈልገው የምትቀበለው እንጂ ተገደ የምትቀበለው ምና አይደለም፣ እንደዚ አይደለም። ስትፈልግ የእምነቱ አስተምሮ ወይም ይሄ ዶግማው ቀኖ ነው ምናምን ነገር አጠቃላይ ስርዓቱን አምነህበት ደስ ብሎ ትከተለዋለህ እንጂ እየደበረ የምትከተለው አለ። ስለዚህ የእኛ እምነት ተከታይ ስላልሆናችሁ የምንጠላበት ምንም ምክንያት የለንም። በቃ ትልቅ ቦታ አለን። አሁን እናንተ እንደምንወድ ለማሳየት ደግሞ ወደኋላ ታሪክን ማየት በቂ ነው። ያኔ በ613 የነቢዩ ማህመድ ተከታዮች ወደ ኢትዮጵያ ተሰደው ሲመጡ የተቀበሏቸው ክርስቲያኖች ናቸው። ሱ ለ15 ዓመታት ያክል እስከ 628 ድረስ በሰላም በፍቅር በተድላ ተቆዩ። በኋላ በሰላም ወደ ሀገራቸው ሸኝተዋቸዋል። ከዛም ነብያችሁ ምን አሉ? ሀበሾች ላይ ጂሃድ እንዳታወጁ ከፈለጉ ራሳቸው ሙስሊም ይሆኑ እንጂ በግዳጅ እንዳታስገድዷቸው የሚል ትዕዛዝን እንደሰጧችሁ እና ቃልን ታውቃላችሁ። አሁንም ቢሆን የእነሱ ልጆች ነን እኛ በፍቅር በአንድነት በሰላም ምናምንን ፍቅር፣ ሰላም፣ አንድነት ደግሞ የእምነታችን ምሰሶ ነው። በቃ ያን ነው የሚሰብከው ሃይማኖታችን። ስለዚህ አንድ ትልቅ ሰው፣ አንድ ትልቅ አድባር፣ አንድ ትልቅ የሀገር መሪ ሲሞት ስፔሻሊ ስለ ሀገር አንድነት ፍቅር ሰላም የሚሰብክ ሰው ሲሞት እናዝናለን፣ እናነባለን፣ ሚሾን እናዋርዳለን። አይታችሁ ከሆነ ሶሻል ሚዲያው ፕሮፋይል ፒክቸር በመቀየር ሊሆን ይችላል፣ መግለጫ በመስጠት ሊሆን ይችላል፣ በሌሎች በሌሎች ነገሮች ሲሳተፍና አጠቃላይ ነገሩን ሲያስተጋባ የነበረው የኦርቶዶክስ ኮሚኒቲ ነው። ቢኮዝ እኚህ ሰው ስለ ፍቅር ስለ ሰውነት ሲሰብኩ ስለነበረ ሃይማኖታችን ደግሞ ለሰውነት ትልቅ ቦታ ይሰጣል። ለዛ ነው ሰርፕራይዝ አትኑ። አትገረሙ። ኖርማል ነገር። አሁንም ቢሆን ለእናንተ ያለን ቦታ እንዳለን ሰላም ያለው ሰው እኛ እንወዳለን። ከዛ ባለፈ ግን በሀጂ ሙፍቲ ሞት ጮቤ ሲረግጡ የነበሩ ግሩፖችም አሉ። እነሱ ሰዎች ለገዛ መሪያቸው ያራሩ ሰዎች ለእኛ እንደማይራሩ እናውቃለን። በቃ ሴራን፣ ደባን ምናምን የሚያራምዱ የሆኑ ግሩፖች አሉ። እነሱ ግሩፖች ሰላማዊ ቢሆኑ ደስ ይለናል። ቢኮዝ ሀገራችሁ ሀገራችን ነው። ሀገራችን ሀገራችሁ ነው። በጋራ ልንኖር ግዴታችን ነው። ተስማምተን ልንኖር ግዴታችን። እኔ ራሴን እምነት የመከተል መብት አለኝ፣ አንተም የራስን እምነት የመከተል መብት አለህ። እኔ አንተን እምነት ላከብርልህ ግዴታ ያ ነው፣ አንተም የኔን እምነት ልታከብርል ግዴታ ነው። ቢኮዝ ሀገራችን የጋራችን እስከሆነ ድረስ ከዛ ውጭ ግን አሳድዳለሁ፣ አፈናቅላለሁ እንደዛ አይሆንም። እና እንደዚህ አይነት እርምጃ ወይም እንደዚህ አይነት ጉዞ ከሚጓዙ ወገኖች በስተቀር ኖርማል ለሆኑ ሙስሊሞች እኛ በጣም ትልቅ ቦታ ነው ያለን፣ በቃ ክብር አለን፣ ፍቅር አለን። ስለዚህ አትገረሙ፣ አትደነቁ። በተረፈ ለመላው ህዝበ ሙስሊም መጽናናት ቦክ እንዳያችሁት፣ እንግዲህ የአባታችን ብፁዕ ወቅዱስ አቡነ ማትያስ ሲያለቅሱ የሚያሳየው ምስል በመላው ኢትዮጵያውያን ዘንድ ልብ ውስጥ ገብቷል። እውነት ነው። እንግዲህ እንደምታወቀው ብፁዕ ወቅዱስ አባታችን ና ሀጅ ሙፍቲ በጣም በስራ ዘመናቸው ብዙ ጊዜ እንደሚገናኙ ና ጥልቅ ፍቅር ያላቸው እንደሆነ ይታወቃል። እንግዲህ የመጨረሻውን ሽኝት በእንባ ብፁዕ ወቅዱስ አባታችን ባርከው ሸኝቷቸዋል ማለት ነው። ከዚህ ባሻገር ደግሞ በመቃብሮ ስፍራ ላይ የተከሰተ ነገር ነበረ። ምንድን ነው የተፈጠረው?

ቶክ እንደምታዩት እንግዲህ በስርዓተ ቀብር ቦታቸው ላይ እንደዚህ ያለ አለመስማማት ነገር እየታየ የነበረ ማለት ነው። በትናንትና ሁለት በእስልምና እምነት ተከታዮች ለሁለት መከፋፈል ፈጥሮ ነበረ። ያም ሆነ ይህ እንግዲህ እርሶ በተናዘዙት በንዛዚያቸው መሰረት ባሉበት ቦታ ስርዓተ ቀብራቸው መፈጸሙን አይተናል ማለት ነው። ነፍሲ ማል ለመለው እስልምና ተከታዮች መጥናናት እንመኛለን ማለት ወዳለኝ ከወዲሁ እስኪ አንድ ዜና ስድምጻችሁን አንመለሳውን ኢትዮጵያ በዓለም ደረጃ በማልቀስ ተወዳድራ አንደኛ ወታለች። በነገራችን ላይ ኢትዮጵያ በማልቀስና እምባ በማፍሰስ ውድድር አንደኛ ወጣች የሚሉ በኤአይ የተሰሩ ቪዲዮዎችም አሁን ላይ በሰፊው የተሰራጩ መሆኑን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በዚህ ቪዲዮ ላይም ታዲያ ይህ የምትመለከቱት የኢትዮጵያ ባንዲራን የለበሰው ተስፋ የተባለው ግለሰብ ቻይናና አሜሪካን በመብለጥ ከባድ የተባሉ እምባዎችን አፍስሶ እዚህ ጃር ውስጥ ጠብ ጠብ ካደረገ በኋላ በሚሊሊትር ተለክቶ በዚህም ታዲያ ኢትዮጵያ የወርቅ ተሸላሚ ሆና ትሰራለች ይችላል። ይህ የኤአይ ቪዲዮ ታዲያ ብዙዎች እውነት መስሏቸው እንዴት ነው እያሉ ሀሳባቸውንም እየሰጡበት ይገኙ ነበር። ነገር ግን ይህ ፍጹም ውሸት የሆነና በአርቲፊሻል ኢንተሊጀንስ የተሰራ ቪዲዮውን ትንሽ ቀንጨባ አድርገ አሳያችኋለሁ ሀሳባቸውን በይስ መረጃው እንዳያችሁት ነው። ግን ይህ ቪዲዮ እንደ ቀልድ እንዳታዩት ውሸትም ቢሆን ግን ትልቅ የመልእክት የያዘ ቁም ነገር ያለው ቪዲዮ ነው ብዬ አስባለሁኝ። እውነት እንደው ብናለቅስ አናሸንፍ ብላችሁ ታስባላችሁ? እኔ በቃ የምናሸንፍ ነው የሚመስለኝ። እንደኛ እንደ ኢትዮጵያውያን እያለቀሰ የሚኖር አለ? መቼ ነው ፊታቸው ፈገግ ያለው? እውነት እላችኋለሁኝ። አብሶ በዚህ ዘመን የምናየው ነገር ሁሉ ሀገራችን ኢትዮጵያ ላይ እየተፈጸመ ያለው ነገር ሁሉ እውነት ላቸዋለሁ። በጣም ብዙ ኢትዮጵያውያን የሚያለቅሱት እንባ የምናለቅሰው እንባ መጠራቀም ቢችል ኖሮ እውነት ላቸዋለሁኝ የዓለምን ሕዝብ ራሱ የእንባ ለቅሶ ውድድር ቢኖር እኛ ቁጥር አንድ አሸናፊ እንደሆንን ምንም ግልጽ የለውም ጥርጥር የለውም። እና ይህ ቪዲዮ በጣም ትልቅ መልእክት ለማስተላለፍ የተሞከረበት ቪዲዮ ይመስለኛል። እንግዲህ ይህ የግል አስተያየት ነው። እናንተም የራሳችሁን ሀሳብ ኮመንት ላይ የምታስቀምጡበት ይሆናል። እስኪ አንድ ወንድማችን እንደዚህ ያለ መልእክት እያስተላለፈ ነው ያለው ሰሞኑን በተፈጠረ ጉዳይ እና ሲሰምተ ነው እንመለስ። ይድረስ ለችግኝ ለአትክልትና ለፓርክ ለምትጨነቀው ጠቅላይ ሚኒስትራችን ለእስልምና ሃይማኖት መሪዎች፣ ለኦርቶዶክስ ሃይማኖት አባቶች፣ ለክልል ፕሬዝደንቶች፣ እንደው የትኛው ግፍ ነው እናንተን አደባባይ ሊያቆማችሁ የሚችለው? ምን አይነት ግፍ ቢሰራ ነው እንዲህ አይነት ነገር በምድራችን ላይ ሊፈጸምም አይገባም የተወገዘ ይሁን ብላችሁ ግፈኛን ለፍርድ የምታቀርቡት? እህቶቻችን በጠዋትና በማታ በቀንና በሌሊት መውጣት መግባት መሸማቀቅ ቀለባቸው እስኪሆን ድረስ የመደፈሩ ሳይንስ መገደል የመገደሉ ሳይንስ ጡት የመቆረጡት መቆረጡ ሳይንስ እንደ እንስሳ ቆዳቸው ከስጋቸው ላይ እስኪገፈፍ እያያችሁ አመድ ትቢያ ነስንሳቸው፣ የሃይማኖት አባቶቹ ኡ ማትሉበት። የሀገር መሪው ለችግኝና ለፓርክ ሲሆን እየሄድክ ፎቶ ትነሳለህ። መከራና ግፍ ሲሆን ደግሞ ከሀገር ትወጣለህ። መቼ ነው ለሰው ልጅ ህይወት የሚገድ? የክልል መሪዎች አሁን ይህንን ግፍ ለመቃወምና ለማስቆም ዘር ክልል ያስፈልገዋል? የሃይማኖት አባቶች ይህን ለመቃወም እስልምና ክርስትና እምነትስ መጠየቅ አለበት? እረ ይበቃል። መቼ ነው ግን እንዲህ አይነቱን ግፍ ለመቃወም በአንድን ወንበር አንድ ቦታ የምትቀመጡት? መቼ ለራሳችሁ ጉዳይ ሲሆን ጠቅላይ ሚኒስትሩ የሮ አንኳኩታችሁ ትሄዳላችሁ። የሃይማኖት አባቶች የሁለታችሁ፣ የክልል መሪዎች ለሆነ ነገር ሲሆን ትንጋጋላችሁ፣ ትግበሰበሳላችሁ። የሀገሩ መሪ ለፓርክና ለዛፍ ሲሆን ወጥሮ መቼ ነው የሰው ልጅ ህይወት ዋጋ የሚሰጠው ኢትዮጵያ ውስጥ በተለይ እህቶቻችን አይበቃም ወይ አይነጋም ወይ ሌሊቱ እግዚአብሔር ፈራጅ ነው የእሷ የፈሰሰ ደም የቤተሰቡ የሐዘን መከራ በድረንተ ህይወት ውስጥ አንኳኩቶ ካልሆነ በቀርም እንደማትወጡ እናውቃለን። ልበደንዳኖች፣ ጨካኞች ናችሁ ሁላችሁም ከላይ የጠቀስኳችሁ ሁላችሁም አንዳችሁ ከአንዳችሁ አትሻሉም። ሰብአዊነትም መንፈሳዊነትም የጠፋባችሁ የእስላም ሃይማኖት መሪዎች እስልምና ላይ ሲሆን፣ የኦርቶዶክስ የሃይማኖት መሪዎች ኦርቶዶክስ ላይ ሲሆን ጠቅላይ ሚኒስትሩ ለዛፍና ለችግኝ የክልል መሪዎች ደግሞ ለክልላችሁ ሰው ብቻ ነው ሀገር የምታሸብሩት። በእናንተ ግን እህቶቻችን ተቀጡ። ፍርድ የሚሰጥ መድሃኔ ዓለም ለዚህ ግፍ፣ ለዚህ ለፈሰሰ እንባ፣ ለዚህ ለወረደ ደም ሕመሟን ስቃይዋን በሙሉ ቆጥሮ እንዲከፍላችሁ ቅዱስ ፈቃዱ ይሁን። እሱ ባወቀ የሰው በቀል አቅም የለውም። እሱ መድኃኔዓለም ግን እንዲበቀላችሁ የሁላችንም ጸሎት ነው። እናንተ የህዝብ ጥያቄ ልትመልሱ ወንበር ላይ ተቀምጣችሁ ህዝብ ላይ ቀንበር ጭናችሁ፣ እናንተ በአማረ በተንደላቀቀ በሞላ ቦታ ትኖራላችሁ። ግፍ እንደዚህ አደባባይ ላይ ፀሐይ እየሞቀ ደሟ ይፋረዳችሁ። ሀይ እንዴት ናቸው ደህና ናቸው ወይ ዛሬ በጣም በጣም የተረዳሁት የገባኝን ነገር ይዤላችሁ መጥቻለሁ በጣም ሁልጊዜ ይደነቅ ነበረ ምንድን ነው ይህን ያህል መባላት አባቶቻችን እንደዚህ አልኖሩም እንዲያውም ሬላቲቭሊ የመካከል ያሉት የኛዎቹ ትንሽ የተገለልን ነበርን ከኢትዮጵያ ፖለቲካ ምናምን በተለይ በደርግ ጊዜ ከዛ በኋላ ኢትዮጵያ ውስጥ ያለው ሃርሞኒ በጣም ይገርመኛል እስልምናና ክርስትና መካከል ያለው መከባበር፣ እኔ ትዝ ይለኛል፣ ሰዎች ሲያገቡ የሙስሊም ዘል የክርስቲያን ለሙስሊም ለብቻው ታርዶ ለክርስቲያን ለብቻው ታርዶ፣ በተለይ ሐረር አካባቢ በጣም በጣም እደነቅ ነበር። ያጎቴ ለቅሶ ላይ የነበረው ህብረት እስከ ዛሬ በልጅነት ጭንቅላቴ እንትን አለ ተቀርጿል ማለት በቃ። ሙስሊሙም ክርስቲያኑም ምናምን አብረን ነበር የምንኖረው። ኤንድ ምን ተፈጠረ? መጣላት በተለይ ንጽጽር የሚባል የሰይጣን ሀሳብ ከመጣ በኋላ ፒርሊ ኢትዮጵያን ለማፍረስ ሰይጣን የተጠቀመበት መንገድ ይሄ የንጽጽር የሚሉትን እርግማን ነው። ምንም የማናውቀውን ቁራን ውስጥ ገብተን መዘላበር ስንጀምር ምንም የማያውቁትን መጽሐፍ ቅዱስ ውስጥ ገብተው መዘላመድ ሲጀምሩ ያን ጊዜ እንትን እያለ መጣ እና ግራ ይገባኝ ነበር። እንዴት ነው የምናስተካክለው ምናምን ምናምን ብዬ ለካስ አፍራሹ ቲም ጩሮ ይባላል። ቲም ጩሮ ማለት ዩጩፋ ነዳንሳ፣ ነ ጩሮ ነዳውድ፣ ማን ነው ብቻ ዋሂድ ምናምን ምናምን ያሉት ወጣቶችና ምናምን ቴዎች ናቸው። ለካስ ተሰብስበው የሚበጠብጡ ነው በእምነት ተደብቀው እና ዋና ስራቸው ኪሳቸውን መሙላት ነው። ኑሯቸው ነው። የእኛ መባላት ለነሱ እንጀራ ነው፣ ለነሱ ክብር ነው፣ ለነሱ መታወቂያ ነው። አባቶቻችን በሰላም ነው የኖሩት፣ ተከባብረው ነው የኖሩት። እኔ የሀጂ ሙፍቲ ተቀዳሚ እንትን ሞት ያሳየኝ ነገር የበፊቱ መከባበር እንዴት እንደሚገርም ነው ይዘው የበፊቱ መከባበር የተመሰረተው ሀጂ ላይ ወይም አቡነ ማቲያስ ላይ ወይም ንጉሴ ቡልቻ ላይ አይደለም። የተመሰረተው የሃይማኖት መርህ ላይ ነው። ለምሳሌ ነቢዩ መሐመድ መጀመሪያውን ሂጅራ ወደ ኢትዮጵያ ሲያዙ ያዩት ምንድነው? ወደ ሀበሾች ምድር ያሉ ይሄዱ፣ እነሱ ፍትህን ያውቃሉ። የፍትህ ምድር ነች ነው ያሉ። ኢትዮጵያ የሙስሊሞች ደሴት ነች። በቃ ሙስሊሞች በሰላም የሚኖሩባት የሚጠለሉባት ከሌላ ዓለም ሸሽተው የሚመጡባት የሙስሊሞች ደሴት ነች ኢትዮጵያ። ክርስቲያኖች ደሴት ነች፣ ምንም ጥርጥር የለው። ትንሽ ትንሽ የተበደልነው እኛ ነበርን። እኛም የሚገርማችሁ በሰላሙ በጣም ደስተኛ ነን። መሰደድ የክርስትና ወጉ ነው የክርስትና ህይወቱ ነው ብለን ስለምና ምን ያን ያህል አናግሮ መረመም ነበር። እንዲያውም ብዙዎች ወደ እኛ የሚመጡት ከዚህ ስደት የተነሳ ነበር። አሁን ግን እነ ጩሮ በጠበጡን። ቲም ጩሮ ይሄ ጋዛ ጋዛ እያለ የሚጮው ሁሉ ቲም ጮሮ እንደሆነ ያወቅኩት ከትናንትና ወዲያ ትናንትና ምናምን ነው። በደንብ ነው የገባኝ። እኔ በሙስሊሞች እምነት ውስጥ አልገባም፣ በኦርቶዶክሶች እምነት ውስጥ አልገባም። ፕሮቴስታንት ነኝ። ብዙ ጊዜ ስተች የምታዩኝ የራሴን ሰዎች ነው። እስልምናንም ክርስትናንም አልተችም። እኔ በዚህ በደንብ ነው የምታወቀው። አሁንም በዚሁ እቀጥላለሁ። ሁሉም የራሱን ቤት ቢያጸዳ ምድር ሁሉ ንጹህ ትሆናለች። ነገር ግን አሁን የነ ሙስሊሞችን ጩሮዎች ተረድቻቸዋለሁ። የኦርቶዶክሶቹን ጩሮዎች ትንሽ ቀደም ብዬ ነበር የተረዳቸው። ይሄ ብጥብጥ የሚወዱ ገንዘብ የሚወዱ ምናምን ህዝብ እያራበሹ ፌመስ ሆነው መሰብሰብ የሚፈልጉ የእኛ ጩሮዎች እንዲያው እንትን ናቸው። ይሄ የተደራጁ ጩሮዎች ናቸው። አሁን ግን የሙስሊሞቹን ጩሮዎች ገብተውኛል። እና ቲም ጩሮዎች አሁን ተነክሮባቸዋል? እስላም ክርስቲያን፣ ፕሮቴስታንት ሳንን ሁላችንም በሰላም የምንኖርባት ሀገር ትኖረናለች። ሁላችሁንም ወዳችኋለው። እግዚአብሔር እንደናንተ አይነት ትላልቅ አባቶችን ያብዛልን፣ ሽማግሌ የምንሰማ ትውልድ ያድርገን። እግዚአብሔር ይባርካቸው። ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የሃይማኖት አንድነት ጉባኤ የጸሎት መርሃ ግብር ባዘጋጀው ላይ ተገኝተው እንዲህ ብለው ተናገሩ። ያ ቃል በልቤ ሰሌዳ ላይ ተጽፎ ቀረ። እግዚአብሔር ምስክሬ ነው። እንዲህ አሉ ሰው ማለት አሉ፣ ሰው ማለት ከላይ ፈጣሪውን አብዝቶ የሚፈራ፣ ሰው ማለት ከጎን ሰውን የሚያፍር፣ ከውስጥ ደግሞ ህሊናውን የሚያከብር ነው ብለው ተናገሩ። በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ዕረፍት የተሰማንን ሐዘን መግለጽ እንወዳለን። ለቤተሰቦቻቸው እንዲሁም ለኢትዮጵያውያን መጽናናትን እንመኛለን። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። በሕይወታችን ማንደግማቸው ሰዎች አሉ። አንዴ ከፈጣሪ በሕይወታችን ትልቅ ተደርጎ ይሰጡንና ካጣናቸው ልንመልሳቸው። ጋይስ እንግዲህ ዛሬ ቪዲዮ ይህን ይመስላል ማለት ነው። አብራችሁ ስለ ቆያቸው እጅግ እጅግ አድርጌ አመሰግናለሁ። ቻናላችን ደግሞ ሰብስክራይብ ያደርጋቸው ቤተሰብ እንደሆኑ ይጋብዛችኋለኝ። በሌላ ቪዲዮ እስከምነጋይ ድረስ ቸርቆዩልኝ። አመሰግናለሁ።